ቲና እንግዲህ ሻንጣቸውን አዘጋጅታ ከቤት ይውጡልኝ፣ አንተ ካሌብ አባት ክንዘ ይዘ ከቤት ይውጡልኝ ስትላቸው ይሄና አንቺ ጋ ያለው ፋይል የተለያየ ነው ኦሪጂናሉ እኔ ጋ ያለው ፋይል ነው ሲላት፣ ቲና በድንጋጤ በቃ ፖሊስ ሲመጣ መንቅሮ ያስወጣቸው ይል ላ ወደ መኝታ ቤት ትገባለች። መኝታ ቤት ስትገባ የምታደርገውን የምትይዘውን የምትጨብጠውን ይጠፋባታል። በጣም ትደነግጣለች። ምክንያቱም እሷ ቤቱ የኔ ነው ብላ ሻንጣቸውን አዘጋጅታ ውጡ ስትል እራሷ እንደምትወጣ አላወቀችም ነበር። ዳኒ እንግዲህ ሄዶ ሲያረጋጋት፣ ውሃ ቅዳልኝ። ቆይ ምንድን ነው የተፈጠረው? ቆይ ምንድን ነው የሆነው? እንግዲህ እንደምታዩት ነው የሆነው። እኔ እኮ ብዙ ቀን ነግሬሽ ነበር፣ ተረጋጊ ብዬሽ ነበር። ምንም ብትለኝ እኮ እሰማ ነበር። ይሄንን ታቅ ነበር እንዴ? አይ እጠረጥር ነበር። ሰላም ሰላም፣ በያለው አድማጭ ተመልካቾቼ እንደት ናችሁ? ደህና ናችሁ? ለእግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁ በሰላማችሁ በዝትረፍሽ በሚኛችሁ ዛሬም እንደተለመደው የልብ አንጠልጣይ የሆነው የግፈኛዋ ሚስትና የሰራተኛዋ ፍጥጫ ትሁት ክፍል 31 እንድን ይዤላችሁ መጥቻለሁ። በዚህ ቻናል አዲስ የምትመጡ ሰብስክራይብ ላይክ እያረጋችሁ፣ እንዲሁም ሸር የምትችሉ ሼር እያረጋችሁ አበረታቱኝ። የምታበረታቱኝ ሁላችሁንም እጅግ አድርጌ እንግዲህ ባለፈው ክፍል ላይ በጣም ልብ አንጠልጣይ አጓጊ ሆኖ ነበረ ያለቀው። ዛሬ ቀጣዩ ክፍል ተለቆልናል። ቲና እንግዲህ ቤት አገኘው ቤት የራሴ ነው በራሴ ስም ዞሯል ብላ እንግዲህ ጨፍራ፣ ደንሳ ከመጣች በኋላ የካሌብን አባትን፣ ትሁትን፣ እንዲሁም ደግሞ ካሌብን ከቤት ለማስወጣት ልብሳቸውን፣ ሻንታቸውን አዘገጃጅታ በቃ ከዚህ በኋላ ከቤት ውጡልኝ ባሏን እንግዲህ በድፍረት ምንም የትንም ያክል ቢበድለን በአንዴ እንደዚህ መቀየራችን ጥሩ አይደለም። በድፍረት አባትክን ካሊብ አባትክን ይዘውጣለኝ ትለዋለች። እንግዲህ የካሊብ አባት ታዲያ ብልህና የድሮ ሰዎች እንዲሁ ብልሆች እኮና አስተዋዮች ናቸው። ወረቀቱን ላጥ አድርጎ ያወጣና ይሄ ቤት የእኔ ነው። አንቺ ጋር ያለው ፋይልና እኔ ጋር ያለው ፋይል አንድ አይነት ቢሆንም አንቺ ጋር ያለው ፎርጅር ነው፣ እኔ ጋር ያለው ኦርጅናል ስለዚህ ከቤቴ ወዴትም አልወጣም። መውጣት ያለብሽ አንቺ ነሽ። ተነሽ፣ ከቤቴ ውጭልኝ ሲላት፣ አትወጡ ተነሱ፣ ውጡ፣ ፖሊስ መጥቶ መንቅሮ ያስወጣችሁ ብላ ጥላቸው ወደ መኝታ ቤት ትሄዳለች። የሰማችሁን ማመን አቅቷታል። በጣም ደንግጣለች። ከዛ ዳኒ ተከትሏት ይገባል። እሷም ግድግዳውን ተደግፋ ታለቅሳለች፣ ትጭኋለች። ምን ትላለች? ዳኒ እንግዲህ ተረጋጊ ብየሽ ነበርኩ ጭራሽ ወስነሽ ውጡት ያለሽ እንደ ታውቅ ነበር። አንተም ይሄን ስትለው፣ አይ አላውቅም፣ ግን እጠረጥር ነበር። ብዙ ቀን ልነግርሽ ስሞክር፣ አንቺ ግን ማንንም አትሰኙ ነበር፣ ተቀይረሽ ነበር። አለቀውም። ይሄን ሽማግሌ እገለዋለሁ። እኔ እያለሁ መቼም እዚህ ቤት አይኖርም። ቤቱ እኮ የሱ ነው። ባልሽ ምንም ነገር የለውም። ቤቱ የራሱ ስለሆነ መውጣት ያለብሽ አንቺ ነሽ፣ በቃ ውሃ ቅዳልኝ፣ ውሃ ቅዳልኝ ዳኒ እያለች እንግዲህ ግድግዳውን ትመጣለች፣ ትጮሃለች። የሰው ገንዘብ ምንጊዜ የሰው ነው። ለጊዜው ሊያሻግረን ቢችልም ሁለተኛ ወንዝ ግና ደግሞ ያሻግረንም። ከዛ እንግዲህ በጣም ታብዳለች፣ ትናደዳለች። ከቤት ካሌብ በተራው እንግዲህ ትሁትን ይጠራታል። ትሁት ከዚህ በኋላ ሻንጣዋን አዘጋጅ እንድትወጣ። እንዴ ካሌብ ሚስተር ነሽ እንዴ ሚስቴ ነሽ? አረ አንቺ ያደረግሽውስ አንቺ ልታስወጪኝ አልነበር እንዴ? እሺ በቃ ይቅርታ፣ አጥፍቻለሁ፣ ግን ቢያንስ ቤት እስካገኝ ድረስ ታገሱኝ። እንደዛ ከሆነ ቤት እስከስታገኝ ከሆነ እዚህ መቆየት ያለብሽ፣ እያንዳንዱን ነገር በህጋችን ትስማሚያለሽ፣ ምግብ ሰርተሽ ለእኛም ትሰጫለሽ፣ ለትሁትም ትሰጫለሽ፣ እያንዳንዱን የቤት ስራ ትሰሪያለሽ ብሎ እየካሊባባት ውሳኔ ይወስንባታል። እሷም እኔን ምግብ የምሰራው ትሁት የከዳ ትሁት እረፍት ናት። በቃ ከዚህ በኋላ ይሄ ነው የሚሆነው ብለው የካሌብ አባትና ካሌብ ተያይዘው ወጣሉ። ካሌብ ትሁትን ይጠራና ከዚህ በኋላ ቤት እስከምታገኝ ድረስ እዚህ ትቆያለች። ቁርስ እንዳሰሪ ሰርታ ካልሰጠችሽ ለራስሽ ብቻ ሰርተሽ ቢ ቆይ። ከዚህ በኋላ ኮተገላግላል። ከዚህ በኋላ ምንድን ነው ያለብህ? ምንድን ነው ችግሩ? አይ በደንብ ተማራ ነው መውጣት ያለባት። አንደኛው ይሄ ነው። ሁለተኛ ነገር ደግሞ ራሷን በራሷ ስራ እንድትሰራ ስላት፣ እሺ ካልክ ችግር የለውም ትላለች ቲና። እንግዲህ እመኝታ ቤት ቁጭ ላይ ያለ ዳኒ እኩችን ትሁት ጋ ይሄዳል። ከዛ እሱም እንግዲህ እንደተለመደው ምክሩን ይጠይቃታል። አይክ በሰው የሰው ነገር የሰው ነው። ድንገት ያገኘው ገንዘብ በረከት ራሱ የለም ወንድ ልጅ እኮ ነው ቆረጥ ላትሰራ ቆርጥ አትሰራ። ቆይ አንቺ የምታቂው ነገር አለ አባዬ ብሩ ይሰጠኛል፣ ልጅ ሳይሰጠኝ በፍቅር የሆነ ፍቅር አለው። ስለዚህ አላውቅም ይስጥ አይስጥ፣ እኔ የማቀው ነገር የለም ብላው ጥላው ወደ ቲና ጋ ትሄዳለች። ቲናንም እንግዲህ አንቺ እኮ እማትረቢ ይርካሽ ነሽ ቀን ቀን ዳኒን እዚ ይዘሽ ታቅፊያለሽ ማታ ደግሞ ካሌብን ውይ እማትረቢ ለማንኛውም ተነሽ ከዚህ ካሌብ አንሶሎ ምናምን ቀይረሽ ጠብቂ ውይ እኮ አንቺን የት ነው ተነሽ እምትይ አዎ አንቺን አንቺን ነው ተነሽ ውጭ ስትባል እየተናደደች ቢሆን ተነስታ ትወጣለች ዳኒ በጣም ግራ ተገብቷል በጣም ጨንቆታል ጥሎ እንዳይሄድ አራት ሚኒት ብሮ እሰጥሃለሁ ስለተባለ እያሳስበዋል አሁንም በተደጋጋሚ እህትህ ጋር ይሄድና ቆይ አባዬ ብሩን ዛሬ ስትይ ልበለው እንዲህ ብሎ ስጠይቃት፣ አላውቅም፣ ሊሰጥህም ላይሰጥህም ይችላል። ራስ ጠይቅ፣ እኔ ማቀው ነገር የለም ብላ ጭራሽ ምክርም ለመስጠት እምቢ አልሽ። አይ አንተ እኮ ብትሰማ እስካሁን የመከርኩ ነገር ብቻ ይቀይር እና ይለውጠ ነበር። እውነቱን ልንገርህ፣ ኤደን ለአንተ አትመጥንህም። አውቃለሁ፣ በደንብ አውቃለሁ። ስለዚህ እሷም ቢሆን የተደላደለን ኑሮ መኖር ጠልተው አይደለም። እንስራ እንስራ ምትለኝ ብሎ ሲነግራት እንግዲህ ምርጫው ያንተ ነው። እንግዲህ እሷ ስትባረር አብረህ መባረር ካልፈለግ ከአሁኑ ብትዘጋጅ ይሻልሃል ብላ ትሁት ቆረጥ ያለው አንስትስጣለች። ቲና እንግዲህ እንደለመደችው ትሁትን ቁርስ ስሪ ትላታለች። እንግዲህ አንቺ ስሪ እንጂ እኔ ኮ እረፍት ተሰጥቻለሁ፣ እረፍት ላይ ነው። ስለዚህ ሰርታች ስጭን። እንዲሁም እነሱም ሲመጡ ይፈልጋሉ እኮ የምሰረው ነኝ ምሰሩ አው አንቺ ነሽ ምሰሪው። ትላታለች። አልሰራም ብላ ውጭ ትወጣለች። ውጭ ስትወጣ እንግዲህ ከዳኔ ጋር ምግብ ቤት ሊሄዱ ምግብ ቤት ሊሄዱ ብላ እሺ፣ ብር ይዘሻል እንዴ? አንተ እስከ ዛሬ ሰጠህኩ ብርስ? እንዲያውም ደብሮኝ እንጂ ልጠይቅሽ ነበር። በቃ ተው፣ እንዲያውም ወደ ቤት ነኝ። ይልቅስ ቤት ሄደን ሰርተን እንብላ ብሎ ተያይዘው ቤት ሲገቡ ትሁት ቁርሷን በልታ ጨርሳ ይደርሳሉ። ትሁት ቁርስ አቅርቢልን ይችላል እንዴ ቁርስ አቅርቢልን እኔ እኮ ረፍትልኝ ሰርተሽ ቢ ጥላታለች። ዳኒ ትሁት ባክሽ እርቡኛል ማለት እርቦናል ስጭን ቁርስ ሲላ፣ አይ እዛ ድስቱ ጋ ትራፊ ያለል ከፈለክ ሱም ብሎ ይሁነራ አንተ ወራዳ ይሄልት በላ ነው አሁ ብቻ ራቢን ያስታክስልኝ ብሎ ይነግራት እና ሄደና እሺ ስጤን ስላት ሄደህ አቅርበ ብላ ትለዋለች። ዳኒም እንግዲህ ማማራጭ ስለሌለው በጣም ስለራበው አቅርቦ ይበላል። ከዛ እንግዲህ እሷ ማሰብ እንዳለባት አልለቀውም ይሄ ሽማግሌ እገለዋለሁ አሁንም። ያ ሁሉ ነገር አድርጋ ተሸንፋ እንኳን ከስተተው አልተማረችም። ይልቁንስ መልካም ሰርታ ለእነሱ ምግባቸውን ሰርታ ክፉ ወደ መልካም ነገር ብትቀየር ይቅርታ ሊያደርግላት ይችሉ ነበር። እሷ ግን አሁንም ስለ መግደል ነው እንዲህ የምታስቢው? አሁንም እዛው ላይነሽ። ብታስቢበት ይሻላል፣ ተረጋጊ ይላታል። ዳኒ ማለት ነው። ቆይ እነሱ እንደሱ ስላደረጉኝ ንቀኝ ነው እንዴ? ትለዋለች። እኔ እንደሱ አልወጣኝም እንደሱ አላልኩም ብላ መልሶ ትነግረዋለች። ከዛ እንግዲህ ካሌብና የካሌብ አባት ቁርሳቸውን ውጭ በልተው ይመጣሉ። ማታ እራት ሲመጡ እንግዲህ እራት አቅርብ ይችላት። እራት እንዳልተሰራ ተነግራችኋለች። በቃ ልስራ ብሎ አይ አንቺ ብቻሽን አሰሪ እሷም ትስራ ትለውና ተቲና ጋ ገብተው ይሰራሉ። ሽንኩርት ስትከተፍ ሲያቃጥላት ቢያንስ አንቺ ከተፊው እኔ እንደዚህ አድርጌሻለሁ እያለች ቲና መቅለስለስ ትጀምራለች። የካሌብ አባት እንግዲህ ብሩን ዳኒ ሲጠይቀው በቃ አማራጭ ይሰጠሃለሁ ሶስት እጣዎችን አዘጋጃለሁ እዛ እጣ ውስጥ ብሩ ከወጣ ትወስዳለህ። ባዶ ከሆነ ደግሞ ተሸናፊ ትሆናለህ።